መስማዓም ወን ዶን መንፈስ ቅዱስ ሳዶም የሉቃስ ወንጌል ምዕራፍ 11። እርሱም በአንድ ስፍራ ይጸልይ ነበር። በጨረሰም ጊዜ ከደቀ መዛሙርቱ አንዱ ጌታ ሆይ፣ ዮሐንስ ደቀ መዛሙርቱን እንዳስተማረ እንጸልይ ዘንድ አስተምረን አለው። አላቸውም ስትጸልዩ እንዲህ በሉ በሰማያት የምትኖር አባታችን ሆይ፣ ስም ይቀደስ፣ መንግስት ትምጣ፣ ፍቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዕለት ዕለት ስጠን። ኃጢአታችንም ይቅር በለን እኛም ደግሞ የበደሉንን ሁሉ ይቅር ብለናልና፣ ከክፉ አድነን እንጂ ወደ ፈተና አታግባን። እንዲህም አላቸው፣ ከእናንተ ማናቸውም ወዳጅ ያለው በኩለ ሌሊትስ ወደ እርሱ ሄዶ ወዳጅ ሆይ፣ ሦስት እንጀራ በድረኝ፣ አንድ ወዳጄ ከመንገድ ወደ እኔ መጥቶ የማቀርብለት የለኝም ይላልን? ያም ከውስጥ መልሶ አታክመኝ፣ አሁን ደጁ ተቆልፏል፣ ልጆችም ከእኔ ጋር ባልጋ ላይ አሉ፣ ተነስቼ ልሰጥ አልችልም ይላልን? እላችኋለሁ ወዳጁ ስለሆነ ተነስቶ ባይሰጠው እንኳን ስለ ንዝነዛው ተነስቶ የሚፈልገውን ሁሉ ይሰጠዋል። እኔም እላችኋለሁ፣ ለምኑ ይሰጣችሁማል፣ ፈልጉ ታገኙም አላችሁ። መዝጊያውን አንኳኩ ይከፈትላችሁማል። የሚለምን ሁሉ ይቀበላልና፣ የሚፈልግም ያገኛልና፣ መዝጊያውንም ለሚያንኳኳም ይከፈትለታል። አባት ከሆናችሁ ከእናንተ ከማናችሁም ልጅ እንጀራ ቢለምነው እርሱ ድንጋይ ይሰጠዋልን? አሳ ደግሞ ቢለምነው በአሳ ፈንታ እባብ ይሰጠዋልን? ወይስ እንቁላል ቢለምነው ጊንጥ ይሰጠዋልን? እንኪያስ እናንተ ክፉዎች ስትሆኑ ከልጆቻችሁ መልካም ስጦታ መስጠት ካወቃችሁ በሰማይ ያለው አባት ለሚለምኑት እንዴት አብልጦ መንፈስ ቅዱስን ይሰጣቸዋል። ዲዳውንም ጋኔን ያወጣ ነበር ያወጣ ነበር። ጋኔንም ከወጣ በኋላ ዲዳው ተናገረ፣ ሕዝቡ ተደነቁ። ነገር ግን ከእነርሱ አንዳንዱ በብል ዜቡላ በአጋንንት አለቃ አጋንንትን ያወጣል አሉ። ሌሎችም ሲፈትኑት ከሰማይ ምልክት ከእርሱ ይፈልጉ ነበር። እርሱ ግን ሀሳባቸውን አውቆ እንዲህ አላቸው፣ እርስ በእርሷ የምትለያይ መንግስት ሁሉ ትጠፋለች፣ ቤት በቤት ላይ ይወድቃል። እኔ አጋንንትን በቤል ዜቡል እንዳወጣ ትላላችሁና ሰይጣን ደግሞ እርስ በእርሱ ከተለያየ መንግስቱ እንዴት ትቆማለች? እኔስ በብኤል ዜቡል አጋንንትን የማወጣ ከሆንኩ ልጆቻችሁ በማን ያወጡዋቸዋል? ስለዚህ እነርሱ ፈረን ፈራጆች ይሆኑባቸዋል። እኔ ግን በእግዚአብሔር ጣት አጋንንትን የማወጣ ከሆንኩ እንግዲህ የእግዚአብሔር መንግስት ወደ እናንተ ደርሳለች። ኃይለኛ ሰው ታጋሻና ጦር ይዞ የራሱን ግቢ ቢጠብቅ ያለው ገንዘቡ በሰላም ይሆናል። ከእርሱ ይልቅ የሚበረታ መጥቶ ሲያሸንፈው ግን የታምኖበት የነበረው ጋሻና ጦር ይወስድበታል፣ ምርኮንም ያካፍላል። ከኔ ጋር ያለውን ይቃወመኛል፣ ከኔ ጋር የማያከማች ይበትናል። እርኩስ መንፈስ ከሰው በወጣ ጊዜ እረፍትን እየፈለገ ውሃ በሌለበት ቦታ ያልፋል ባገኝም ወደ ወጣሁበት ቤት መለሳለሁ ይላል። ሲመጣም ተጠርጎ አጌጦም ያገኘዋል። ከዚያም ወዲያ ይሄድና ከእርሱ የከፉትን ሌሎችን ሰባት አጋንንት ከእርሱ ጋር ይይዛል። ገብተውም በዚያ ይኖራሉ ለዛ ሰው ከፊተኛው ይልቅ የኋለኛው ይበስበታል ይህንንም ሲናገር ከህዝቡ አንዲት ሴት ድምጿን ከፍ አድርጋ የተሸከመች ማህፀንና የጠባካቸው ጡቶች ብፁዓን ናቸው አለችው እርሱ ግን አዎ ብፁዓን የእግዚአብሔርን ቃል ሰምተ የሚጠብቁት ናቸው አለ ብዙ ህዝብ በተሰበሰቡ ጊዜ እንዲህ ይል ጀመር። ይህ ትውልድ ክፉ ነው፣ ምልክት ይፈልጋል፤ ከነቢዩ ከዮናስ ምልክት በቀር ምልክት አይሰጠም። ዮናስ ለነነዌ ሰዎች ምልክት እንደሆናቸው፣ እንዲሁ ደግሞ የሰው ልጅ ለዚህ ትውልድ ምልክት ይሆናል። ንግሥት ሀዜ በፍርድ ከዚህ ትውልድ ሰዎች ጋር ተነስታ ትፈርድባቸዋለች የሰለሞንም ጥበብ ለመስማት ከምድር ዳር መታለችና እነሆም ከሰለሞን የሚበልጥ ከዚህ አለ የነነዌ ሰዎች በፍርድ ከዚህ ትውልድ ጋር ተነስተው ይፈርዱበታል በዮናስ ስብከት ንስሐ ገብተዋልና እነሆም ከዮናስ የሚበልጥ ከዚህ አለ መብራትንም አብርቶ በስውር ወይም በእንቅብ በታች የሚያኖር የለም የሚገቡ ሰዎች ብርሃኑን እንዲያዩ በመቅረዝ ላይ ያኖረዋል እንጂ። የሰውነት መብራት አይነ ናት። አይነ ጤናማ በሆነች ጊዜ ሰውነት ሁሉ ደግሞ ብሩ ይሆናል። አይነ ታማሚ በሆነች ጊዜ ግን ሰውነት ደግሞ የጨለመ ይሆናል። እንግዲህ በአንተ ያለው ብርሃን ጨለማ እንዳይሆን ተመልከት። እንግዲህ ሰውነት ሁሉ የጨለማ ቁራጭ የሌለበት ብሩ ቢሆን መብራት በደመቀ ብርሃን እንደሚያበራል በጭራሽ ብሩ ይሆናል። ይህንንም ሲናገር አንድ ፈሪሳዊ ከእርሱ ጋር ምሳ ይበላ ዘንድ ለመነው፣ ገብቶም ተቀመጠ። ከምሳን በፊት አስቀድሞ እንዳልታጠበ ባየው ጊዜ ፈሪሳዊ ተደነቀ። ጌታም እንዲያለው፣ አሁን እናንተ ፈሪሳውያን የጽዋውን የውጭቱን ውጭ ታጠራላችሁ፣ ውስጣችሁ ግን ቅሚያና ክፋት ሞልቶበታል። እናንተ ደንቆሮች የውጭውን የፈጠረ የውስጡን ደግሞ አልፈጠረምን? ነገር ግን በውስጥ ያለውን ምጽዋት አድርጋችሁ ስጡ፣ እነሆም ሁሉ ንጹህ ይሆንላችሁማት። ነገር ግን እናንተ ፈሪሳውያን ከአዝሙድና ከጤና አዳም ካትክልትም ሁሉ አስራት ስለምታወጡ ፍርድንና እግዚአብሔርን መውደድ ስለምትተላለፉ ወዮላችሁ። ነገር ግን ሌላውን ሳትተው ይህን ልታደርጉ ይገባችሁ ነበር። እናንተ ፈሪሳውያን በምኩራብ የከበሬታ ወንበር በገበያም ሰላምታ ስለምትወዱ ወዮላችሁ። እናንተ ግብዞች፣ ጻፎችና ፈሪሳውያን፣ ሰዎች ሳያውቁ በላዩ የሚሄዱበትን የተሰወረ መቃብር ስለምትመስሉ ወዮላችሁ። ከሕግ አዋቂዎች አንዱ መልሶ፣ መምህር፣ ይህን ማለት እኛን ደግሞ መስደብህ ነው አለው። እርሱም እንዲህ አለ፦ እናንተ ደግሞ ሕግ አዋቂዎች አስቸጋሪ ሸክም ለሰዎች ስለምታሸክሙ ራሳችሁን በአንዲት አታችሁ እንኳን ሸክሙን ስለማትነኩት ወዮላችሁ። አባቶቻችሁ የገደሏቸውን የነቢያትን መቃብር ስለምትሰሩ ወዮላችሁ። እንግዲህ ለአባቶቻችሁ ስራ ትመሰክራላችሁ፣ ትስማማላችሁ፤ እነሱ ገድለዋቸዋልና እናንተ መቃብራቸውን ትሰራላችሁ። ስለዚህ ደግሞ የእግዚአብሔር ጥበብ እንዲያለች ወደ እነርሱ ነቢያትን ሐዋርያትን እልካለው ከእነርሱም ይገድላሉ፣ ያሳድዱማል። ዓለም ከተፈጠረ ጀምሮ የፈሰሰው የነቢያት ሁሉ ደም ከአቤል ደም ጀምሮ በመሰዊያው እና በቤተ መቅደስ መካከል እስከ ጠፋው እስከ ዘካርያስ ደም ድረስ ከዚህ ትውልድ እንዲፈልግ አው እላችኋለሁ፣ ከዚህ ትውልድ ይፈልጋል። እናንተ ህግ አዋቂዎች የመውቀትን መክፈቻ ስለወሰዳችሁ ወዮላችሁ፣ ራሳችሁ አልገባችሁም፣ የሚገቡበትንም ከለከላችሁ። ይህንንም ሲናገራቸው ጻፎችና ፈሪሳውያን ባፉ የተናገረውን ሊነጥቁ ሲያደቡ እጅግ ይቃወሙና ስለ ብዙ ነገር እንዲናገር ያነሳሱ ጀመር። ምዕራፍ አስራ ሁለት በዚያን ጊዜ የህዝብ አላፍ። እርስ በርሳቸው እስኪረጋገጡ ድረስ ተሰብስቦ ሳሉ ለደቀ መዛሙርቱ እንዲህ ይል ጀመር፣ አስቀድማችሁ ከፈሪሳውያን እርሾ ተጠበቁ፤ እርሱም ግብዝነት ነው። ነገር ግን የማይገለጥ የተከደነ የማይታወቅም የተሰወረ ምንም የለም። ስለዚህ በጨለማ የምትናገሩት ሁሉ በብርሃን ይሰማል፣ በልፍኝም ውስጥ በጆሮ የምትናገሩት በሰገነት ላይ ይሰበካል። ለእናንተም ለወዳጆች እላቸዋለሁ ስጋን የሚገድሉትን በኋላም አንድ እንኳን የሚበልጥ ሊያደርጉ የማይችሉትን አትፍሩ። እኔ ግን የምትፈሩትን አሳያችኋለሁ። ከገደለ በኋላ ወደ ገሃነም ለመጣለ ስልጣን ያለው ፍሩ፤ አውላችኋለሁ እርሱም ፍሩ። አምስት ድንቢጦች በአስር ሳንቲም ይሸጡ የለምን? ከእነሱም አንዲቱ እንኳን በእግዚአብሔር ፊት አትረሳም ነገር ግን የእናንተ የራሳችሁ ጸጉር ሁሉ እንኳን የተቆጠረ ነው። እንግዲህ አትፍሩ፣ ከብዙ ድንቢጦች ትበልጣላችሁ። እላችሁም አለው። በሰው ፊት የሚመሰክር ልኝ ሁሉ የሰው ልጅ ደግሞ በእግዚአብሔር መላእክት ፊት ይመሰክርለታል። በሰው ፊት የሚክደኝ በእግዚአብሔር መላእክት ፊት ይክዳል። በሰው ልጅም ላይ ቃል የሚናገር ሁሉ ይሰረይለታል። መንፈስ ቅዱስን የሚሰድብ ግን አይሰረይለትም። ወደ ምኩራቦችና ወደ መኳንንቶችም ወደ ገዢዎችም ሲጎትቷችሁ እንዴት ወይም ምን እንድትመልሱ ወይም እንድትናገሩ አትጨነቁ። መንፈስ ቅዱስ በዚያች ሰዓት ልትናገሩት የሚገባችሁን ያስተምራችኋልና። ከሕዝቡም አንድ ሰው መምህር፣ ወይ እርስቱን ከእኔ ጋር እንዲካፈል ለወንድሜ ንገረው አለው። እርሱም አንተ ሰው፣ ፈራጅና አካፋይ በላያችሁ እንድሆን ግን ማን ሾመኝ አለው። የሰው ሕይወት በገንዘቡ ብዛት አይደለም እና ተጠንቀቁ፣ ከመጎምጀትም ሁሉ ተጠበቁ አላቸው። ምሳሌም ነገራቸው እንዲህ ሲል፣ አንድ ባለጸጋ ሰው እርሻ እጅግ ፍሬያማ ሆነችለት። እርሱም ፍሬዬን የማከማችበት ስፍራ ጥቻለሁ እና ምን ላድርግ ብሎ በልቡ አሰበ። እንዲህ አደርጋለሁ፣ ጎተራዬን አፍርሼ ሌላ የሚበልጥ እሰራለሁ፣ በዚያም ፍሬን በረከቴን ሁሉ አከማቻለሁ። ነፍሴንም አንቺ ነፍሴ ለብዙ ዘመን የሚቀር ብዙ በረከት አለሽ ዕረፊ፣ ብዪ፣ ጠጪ፣ ደስ ይበልሽ እናት አለው። አለ እግዚአብሔር ግን አንተ ሰነፍ በዚች ሌሊት ነፍስ ከአንተ ሊወስዷት ይፈልጓታል። ይህስ የሰበሰብከው ለማን ይሆናል አለው። ለራሱ ገንዘብ የሚያከማች በእግዚአብሔር ዘንድን ባለጠጋ ያልሆነ እንዲህ ነው። ለደቀ መዛሙርትም እንዲህ አለ። ስለዚህ እላችኋለሁ ለነፍሳችሁ የምትበሉት ወይም ለሰውነታችሁ የምትለብ የምትለብሱት አትጨነቁ፣ ነፍስ ከመብል ሰውነትም ከልብስ ይበልጣልና። ቁራዎችን ተመልከቱ፣ አይዘሩም፣ አያጭዱም፣ እቃ ቤትም ወይም ጎተራ የላቸውም፣ እግዚአብሔር ይመግባቸዋል። እናንተስ ከወፎች እንዴት ትበልጣላችሁ? ከእናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? እንግዲህ ትንሹን ነገር እንኳን የማትችሉ ከሆናችሁ ስለምን በሌላ ትጨነቃላችሁ? አበቦችን እንዴት እንዲያድጉ ተመልከቱ። አይደክሙም፣ አይፈትሉም። ነገር ግን እላችኋለሁ ሰለሞንስ እንኳን በክብሩ ሁሉ ከእነዚህ እንደ አንዲቱ አልለበሰም። እግዚአብሔር ግን ዛሬ ያለውን ነገም ወደ እቶን የሚጣለውን በሜዳ የሆነውን ሳር እንዲህ የሚያለብሰው ከሆነ እናንተ እምነት የጎደላችሁ እናንተንማ ይልቁንም እንዴት እናንተን የምትበሉትን የምትጠጡትን፣ አትፈልጉ አታወላውሉም። ይህንስ ሁሉ በዓለም ያሉ አሕዛብ ይፈልጉታልና የእናንተም አባት ይህን እንዲያስፈልጋቸው ያውቃል። ዳሩ ግን መንግስቱን ፈልጉ ይህም ሁሉ ይጨምርላችኋል። እና አንተ ታናሽ መንጋ መንግስትን ሊሰጣችሁ የአባታችሁ በጎ ፈቃድ ነው። እና አትፍሩ ያላችሁን ሽጡ ምጽዋትን ስጡ። ሌባ በማይቀብርበት ብልም በማያጠፋበት በሰማያት የማያልቅ መዝገብ የሚሆኑትን የማያረጁትን ኮረጆች ለራሳችሁ አድርጉ። መዝገባችሁ በሌት ባለበት ልባችሁ ደግሞ በዚያ ይሆናል እና ወገባችሁ የታጠቀ መብራታችሁም የበራ ይሁን። እናንተም ጌታቸው መጥፎ መጥቶ ደጁን ሲያንኳኳ ወዲያው እንዲከፍቱለት ከሰርግ እስኪመለስ ድረስ የሚጠብቁ ሰዎችንም ምሰሉ። ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው እነዚያ ባሮች ባሮች ብጽዋን ናቸው። እውነት እውነት ናቸው አሉ። ታጥቆ በማድ ያስቀምጣቸዋል፣ ቀርቦም ያገለግላቸዋል። ከሌሊቱም በሁለተኛው ወይም በሶስተኛው ክፍል መጥቶ እንዲሁ ቢያገኛቸው እነዚያ ባሮች ብጽዋን ናቸው። ይህን ግን እወቁ ባለቤት በመሰት ሌባ እንዲመጣ ቢያውቅ ኖሮ በነቃ ቤቱም እንዲቆፈር በፈቀደም ነበር። እናንተ ደግሞ ተዘጋጅታችሁ ኖሮ የሰው ልጅ በማታስቡ ሰዓት ይመጣልና። ጴጥሮስም ጌታ ሆይ፣ ይህ ምሳሌ ለእኛ ወይስ ደግሞ ለሁሉ ትናገራለህ አለው። ጌታም አለ፣ እንኪያስ ምግባቸውን በጊዜው ይሰጣቸው ዘንድ ጌታው በቤተሰቦቹ ላይ የሚሾመው ታማኝና ልባም መጋቢ ማን ነው? ጌታ ሲያደርግ የሚያገኘው ያ ባሪያ ብፁ ነው። እውነት እላቸዋለሁ፣ በሰው ሁሉ ላይ ይሾማዋል። ያ ባሪያ ግን ጌታ እስኪመጣ ይዘገያል ብሎ በልቡ ቢያስብ ሎሌዎችን፣ ገረዶችን ይመታ ይመታ ይበላም፣ ይጠጣም፣ ይሰክርም ዘንድ ቢጀምር የዚያ ባሪያ ጌታ በአልጠበቃት ቀን ባላወቃት ሰዓት ይመጣል። ከሁለቱም ይሰነ ይሰነጥቀዋል እድሉንም ከማይታመኑ ጋር ያደርጋል። የጌታውንም ፈቃድ አውቆ ያልተዘጋጀ እንደ ፈቃዱ ያላደረገ ያ ባሪያ እጅግ ይገረፋል። ያላወቀ ግን መገረፍ የሚገባውን ያደረገ ጥቂት ይገረፋል። ብዙም ከተሰጠ ሰው ሁሉ ከእርሱ ብዙ ይፈለግበታል። ብዙ አደራም ከተሰጠው ከእርሱ አብዝተው ይሹበታል። በምድር ላይ እሳት ልጥል መጣው አሁንም የነደደ ከሆነ ዘንድ ምንም እፈልጋለሁ። ነገር ግን የምጠመቃት ጥምቀት አለችኝ፣ እስክትፈጸም ድረስ እንዴት እጨነቃለሁ። በምድር ላይ ሰላምን ለመስጠት የመጣው ይመስላችኋልን? እላችኋለሁ አይደለም፣ መለያየትን እንጂ። ካሁን ጀምሮ በአንዲት ቤት አምስት ሰዎች ይኖራሉና፣ ሶስቱም በሁለቱ ላይ፣ ሁለቱም በሶስቱ ላይ ተነስተው ይለያያሉ። አባት በልጁ ላይ፣ ልጅም በአባቱ ላይ፣ እናት በልጇ ላይ፣ ልጇን በእናቷ ላይ፣ አማት በምራቷ ላይ ምራትም በአማቷ ላይ ተነስቶ ይለያያሉ። ደግሞም ሕዝቡን እንዲያለ ደመና ከምዕራብ ሲወጣ ባያችሁ ጊዜ ወዲያው ዝናብ ይመጣል ትላላችሁ፣ እንዲሁም ይሆናል። ነፋስ ሲነፍስ ትኩሳት ይሆናል ትላላችሁ፣ ይሆንማል። እናንተ ግብዞች፣ የምድሩን የሰማዩን ፊት ልትመረምሩ ታውቃላችሁ። ነገር ግን ይህንን ዘመን የማትመረምሩት እንዴት ነው? ራሳችሁ ደግሞ ጽድቅን የማትፈርዱ ስለምን ነው? ከባለጋራ ጋር ወደ ሹም ብትሄድ፣ ወደ ዳኛ እንዳይጎትት፣ ዳኛውም ለሎሊው አሳልፎ እንዳይሰጥ፣ ሎሊውን በወይኔ እንዳይጥለ፣ ገና በመንገድ ሳለ ከባለጋራ እንድትታረቅ እትጋ እልሃለሁ። የመጨረሻዋን ግማሽ ሳንቲም እስክትከፍል ድረስ ከዚያ ከቱ አትወጣም። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳይነ ዘለለ ዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘ አበሰ ለነ ኢታብአነ እግዚኦ ውስተ መንሱት